የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ርዕሶቹን እናስደምጣቸዋለን። የካዛንችስ አያት፣ የ70/30 የመኖሪያ ቤት የግንባታ አፈጻጸም ያለበት ደረጃ ተገመገመ። የቤት ማህበራት ፍቃድና ዲዛይን በፍጥነት እንዲሰጥ ታዘዘ። ከውሽማው የወለደውን የሁለት ሳምንት ልጁን የገደለው ግለሰብ በስርዓት ተቀጣም። በኢትዮጵያ ሕፃናት በከብት እየተለወጡ ነው ተባለም። አቶ ታየ ደንዳ ተፈረደባቸው። ስስ ፌስታል ይዞ መገኘት እስከ 5000 ብር ያስቀጣል ተባለም።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 ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። የቤት ማህበራት ፍቃድና ዲዛይን በፍጥነት እንዲሰጥ ታዘዘም። የቤቶች ልማትና አስተዳደር ቢሮ ከግንባታ ፍቃድና ቁጥጥር ባለስልጣን ጋር የማህበራት ቤት የግንባታ ፍቃድ አሰጣጥ ዙሪያ ያሉ መጓተቶች ለመቀነስ የሚያስችል ውይይት ማካሄዳቸው ተገለጸ። የቤቶች ልማትና አስተዳደር ቢሮ ከግንባታ ፍቃድና ቁጥጥር ባለስልጣን ጋር የማህበራት ቤት የግንባታ ፍቃድ አሰጣጥ ዙሪያ ያሉ መጓተቶችን ለመቀነስ የሚያስችል ውይይት ትላንት የሁለቱም ተቋማት የስራ ኃላፊዎች በተገኙበት ተካሂዷል። ክብርት ቅድስት ወልደ ጊዮርጊስ የቤቶች ልማትና አስተዳደር ቢሮ ኃላፊ እንደተናገሩት ለማህበራቱ የግንባታ ፍቃድ ለማግኘት የሚደረጉ ምልል ልሶችን በመቀነስእና ያሉ መጓተቶች ባጠረ ጊዜ በመፍታት እንዲሁም ለችግሮች አፋጣኝ ምላሽ በመስጠት ወደ ስራ ያልገቡትን ወደ ስራ እንዲገቡ ማድረግ ይገባል ብለዋል። ሌሎች የሚመለከታቸው ተቋማትን በማካተትና ቋሚ የግንኙነት ጊዜ በመያዝ ማህበራቱ ወደ ስራ እንዲገቡ በጋራ መፍትሄ መፈለግ እንደሚገባም ኃላፊዋ ገልጸዋል። የባለሥልጣን መስሪያ ቤቱ ዋና ዳይሬክተር ኢንጂነር ህይወት ሳሙኤል በበኩላቸው ቅድመ ሁኔታ አሟልተው ለመጡ ማህበራት በስታንዳርዱ መሠረት ጥያቄዎቻቸውን ለመፍታት ቅድሚያ ሰጥተን እንሰራለን ብለዋል። በተጨማሪም ማህበራቱ ያሉበት የእስካሁን አፈጻጸም ሪፖርት ፓውሎስ ታምራት የቢሮ የመሬት ቅርቦት ፕላን ንድፍ መሰረተ ልማት ክትትል ዳይሬክቶሬት ዳይሬክተር ቀርቦ ውይይት እንደተደረገበት ከቢሮው የተገኘው መረጃ ያመለክታል። ከውሽማው የወለደውን የሁለት ሳምንት ልጁን የገደለው ግለሰብ በስርዓት ተቀጣም። በኮዬ ፈጬ ከሚስቱ ውጭ የወለዳትን የሁለት ሳምንት ልጁን ከድብቅ ፍቅረኛው ጋር በመተባበር አንቀው ከገደሉ በኋላ አንገቱን ቆርጠው የቀበሩት ግለሰቦች በስርዓት ተቀጡም። አንተም በትዳር ላይ እኔም ከትዳሬ ውጭ ስለወለድ ነው፣ ለሕይወታችን ጥሩ አይደለም በማለት ልጃቸውን ተመካክረው የገደሉት ወላጆች በስርዓት መቀጣታቸውን የሸገር ከተማ አስተዳደር አቃቢ ሕግ ጽፈት ቤት አስታውቋል። ተከሳሽ ሙዬ ካሳ የነዋሪነቷ በሸገር ከተማ አስተዳደር በኮዬ ፈጬ ክፍለ ከተማ ገላን ወረዳ ጨፌ ቡኪ የተባለ ስፍራ ነው። በዚህ አካባቢ የተለያዩ ስራዎችን እየሰራች እዚያው አካባቢ ከሚኖረው እሸቱ ሮባ ከተባለ ባለ ትዳር ጋር ፍቅር ጀምራ መፀነሷ ተገልጿል። በዚህም ልጇን ስትወልድ ከጋብቻ ውጭ መውለዷ ራስ ምታት ሆኖባት እሸቱን በመጥራት የኔም የወደፊት የትዳር እድል እንዳይበላሽ፣ ያንተም ትዳር በዚህ ልጅ አደጋ ላይ እንዳይወድቅ መወገድ አለበት በማለት ሀሳብ ማቅረቧን የሸገር ከተማ አስተዳደር አቃቢ ህግ ጽፈት ቤት የሴቶች ህጻናትና የህገ ወጥ የሰዎች ዝውውር ወንጀል ምርመራ ዳይሬክተር አቃቢ ህግ የሺ በንቲ ለብስራት ሬዲዮ ተናግረዋል። መስከረም 29 ቀን 2017 ዓ.ም ገና ከተወለደ ሁለት ሳምንታት ያስቆጠረው ወንድ ልጇም ለሁለተኛው ተከሳሽ እሸቱ አንገቱን አንቀህ ግደል፣ የእጅህ አሻራ እንዳይገኝ ደግሞ አንገቱን ቆርጠህ ለብቻ ቅበር በማለት ትእዛዝ ተሰጠውና ልጁን አስረክባ ትሄዳለች። እሸቱ የሁለት ሳምንት ወንድ ልጁን ተቀብሎ በተሰጠው መመሪያ መሰረት ህፃኑን አንቆ በመግደል አንገቱን ቆርጦ ጫካ ውስጥ ጥሎት ይሰወራል። ከሳምንት በኋላ የአካባቢው ሰዎች የተጣለ የህፃን ልጅ አስክሬን በማየታቸው ለፖሊስ ጥቆማ በመስጠት በተደረገው ማጣራት እሙየ ካሳይ በቁጥጥር ስር ትውላለች። ድርጊቱን በእሷ ትእዛዝ እሸቱ ሮባ እንደፈጸመ ለፖሊስ በሰጠችው ቃል ታረጋግጣለች። ፖሊስም እሸቱ ሮባን በቁጥጥር ስር አውሎ የምርመራ መዝገቡን በሰውና በሌሎች የሰነድ ማስረጃዎች ማጠናከር ለአቃቢ ህግ ይልቃል። አቃቢ ሕግ በወንጀል ሕግ 539 እና 544 በከባድ የሰው መግደልና ህፃን መግደል ወንጀል ክስ ይመሰርታል። ክሱን ሲከታተል የቆየው ሸገር ከተማ አስተዳደር ከፍተኛ ፍርድ ቤት ባሳለፍነው ሳምንት በዋለው ችሎት ተከሳሾቹ ሰውን ለመግደል አስቀድመው በማሰብ ተዘጋጅተው ህፃን ልጅም በአሰቃቂ ሁኔታ መግደላቸው ሁለቱም ተከሳሾች ጨካኝ ነውረኛና አደገኛ መሆናቸውን የሚያሳይ በመሆኑ አንደኛ ተከሳሽ ሙየ ካሳዬ በ24 ዓመት ጽኑ እስራት፣ ሁለተኛ ተከሳሽ እሸቱ ሮባ በእድሜ ልክ ጽኑ እስራት እንዲ ቀጡም የወሰነባቸው መሆኑን አቃቢ ህግ የሽበንቲ ተናግረዋል። ስስ ፌስታል ይዞ መገኘት እስከ 5 ሺህ ብር ያስቀጣል ተባለም። ለእንጀራ ለዳቦና ለተለያዩ የሸቀጥ እቃዎች መጠቅለያነት የሚውለውን የአንድ ብሩን ፕላስቲክ ይዞ መገኘት ከ2 እስከ 5 ሺህ ብር እንደሚያስቀጣ አዋጁ አጽድቋል። ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2 እስከ 5 ሺህ ብር የሚያስቀጣው አዋጅ ዜጎችን በማያውቁት ጉዳይ ለቅጣት የሚዳርግ ነው የሚል ትችት ከምክር ቤት አባላት ቀርቦበታል። የህዝብ እንደራሴዎች ምክር ቤት ትላንት የጸደቀው ደረቅ ቆሻሻ አያያዝና አወጋገድ አዋጅ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2 እስከ አምስት ሺህ ብር እንዲቀጣ ይደረጋል። ያመረተ ወይም ወደ ሀገር ውስጥ ያስገባ ለገበያ ያቀረበ ወይም የሸጠ ለንግድ ዓላማ ያከማቸው ወይም ይዞ የተገኘ ከ50 ሺህ ብር በማያንስና ከ200 ሺህ ብር በማይበልጥ ገንዘብ መቀጮም እስከ 5 ዓመት በማይበልጥ ጽኑ እስራት እንዲቀጣ አዋጁ ያዛል። ለምሳሌ አንዲት አሮጊት ወይም ሽማግሌ የሁለት ብር ዳቦ ወይም የ10 ብር ስኳር ገዝተው ሲሄዱ 5000 ብር ክፈሉ ቢባሉ ላይኖራቸው ስለሚችል ቅጣቱ ከ5000 ወደ 2000 ዝቅል እንዲል ተደርጓል። ይህም የህብረተሰቡን የመክፈል አቅም ከግንዛቤ ያስገባ ነው ተብሏል። አዋጁ የፕላስቲክ ጫማዎችን የውሃ ኮዳዎችንና ወፍራም የፕላስቲክ ውጤቶችን አይጨምርም መባሉን ሰምተናል። አዋጁ ማንኛውም ሰው ከመኖሪያ ቤቱ ድንበር አንስቶ ከ20 ሜትር በላይ አካባቢን የማጽዳት ግዴታን ያስቀምጣል። አዋጁ በነጋሪት ጋዜጣ ታትሞ ከሚወጣበት ቀን ጀምሮ በመላ ሀገሪቱ ተፈጻሚ ይሆናል ተብሏል። አቶ ታየደ ተፈረደባቸው። የቀድሞ የሰላም ሚኒስቴር ዴታ አቶ ታዬ ደንዳዓ የዋስትና መብታቸው ተነስቶም ጉዳያቸውን ማረሚያ ቤት ሆነው እንዲከታተሉ የፌዴራል ከፍተኛ ፍርድ ቤት ፈርዶባቸዋል። አቃቢ ሕግ በታዬ ደንዳዓ ላይ ከዚህ ቀደም አቋርጦት የነበረውን ሁለት ክሶች ዳግም አንቀሳቅሷል። ተከሳሹ በ1996 ዓ ም የወጣውን የወንጀል ሕግ አንቀጽ 251 ህዝብ አራምሮ ስር የተመለከተውን ድንጋጌ በመተላለፍ ክስ ቀርቦባቸው እንደነበር ይታወሳል። አቶ ታዬ የሰላም ሚኒስቴር ዴታ በነበሩበት ወቅት የሀገርን የመንግስትንና የህዝብን ደህንነት ማረጋገጥ ሲገባቸው ይህን ወደ ጎን በመተው በ1996 ዓ ም የወጣውን የኢፌድሪ ወንጀል ህግ አንቀጽ 257 ንዑስ አንቀጽ ሰ በመተላለፍ ሲንቀሳቀሱ እንደነበር በክሱ ላይ ተመላክቷል። በዚህም በአሸባሪነት የተሰየመው ኦነግ ሸኔ በኦሮሚያ ክልል እንዲሁም የታጠቁ ጸረ ሰላም ኃይሎች በአማራ ክልል ከመንግስት ጋር ጦርነት ላይ ባሉበት ጊዜ የእነዚህ ጸረ ሰላም ኃይሎች ፕሮፓጋንዳ ተቀባይነት እንዲያገኝ በማሰብ በራሳቸው ስም በተከፈተ ማህበራዊ ሚዲያዎች የፕሮፓጋንዳ መልእክቶችን ያስተላለፉ በመሆኑ ክስ ቀርቦባቸዋል በፌዴራል ከፍተኛ ፍርድ ቤት ሐምሌ 30 ቀን 2016 ዓ.ም በኋለው ችሎት ቀርቦባቸው በነበረው ሁለት ክሶች መካከል ሳያስፈልጋቸው በነጻ ተሰናብተው እንደነበር ይታወሳል። ተከሳሹ ጉዳያቸውን በማረሚያ ቤት ሆነው እንዲከታተሉ ትእዛዝ በመስጠት የመከላከያ ምስክር ለማሰማት ለሰኔ 30 ተልባሽ ቀጠሮ ተሰጥቷል። የካዛንቺስ አያት የ70/30 መኖሪያ ቤት ግንባታ አፈጻጸም ያለበት ደረጃ ተገመገመ። በካዛንቺስ አያት የመንግስትና የግል አጋርነት የ70/30 መኖሪያ ቤት ግንባታ አፈጻጸም ያለበት ደረጃ እና ከዚህ ቀደም በተደረገው ግምገማ በተሰጡ አስተያየቶች መሰረት የተሰሩ ስራዎችና ግንባታው በተፈለገው ልክ እየሄደ መሆኑ ተገልጿል። በቀረበው የአፈጻጸም ሪፖርት መሰረት የዲዛይን፣ የአፈር ምርመራ፣ ሳይት የማጽዳት፣ የመንገድ ጥርጊያ፣ የቁፋሮና ሌሎችም እየተሰሩና እየተሰሩ ያሉ መሆኑ በአልሚው ድርጅት የቀረበ ሲሆን የመብራትና የውሃ አቅርቦት ወሰን ማስከበር የጸጥታ የግንባታ ዕቃዎች የማራገፊያ ቦታ እጥረት እና ሌሎችም እንደ ችግር ተነስተዋል። የቤቶች ልማትና አስተዳደር ቢሮ ኃላፊ ክብርት ቅድስት ወልደ ጊዮርጊስ ከተማ አስተዳደሩ በልዩ ትኩረት ከያዛቸው ፕሮጀክቶች መካከል ዋና የሆነው ይህ የካዛንቺስና አያት የ70/30 ፕሮጀክት አንዱ መሆኑን ተናግረው በተገባው ቃል መሰረት ግንባታው መፍጠን ይገባዋል በማለት አሳስበዋል። ቢሮውም ሆነ ኮርፖሬሽኑ አስፈላጊውን ድጋፍና ክትትል ያደርጋልም ብለዋል። በኢትዮጵያ ህጻናት በከብት እየተለወጡ ነው ተባለ። በጋምቤላ ክልል በደቡብ ሱዳን ሙር ላይ የብሔረሰብ ታፍነው ለባርነት የሚወሰዱ ህጻናት መኖራቸውን የክልሉ ፍትሕ ቢሮ አስታውቋል። በቢሮው የህገወጥ ዝውውር ጽፈት ቤት አስተባባሪ አቶ ኡቶ ቹሮ እንደተናገሩት በዚህ መልኩ የሚወሰዱ ህጻናትን የማስመለስ ስራ ሲሰራ ቢቆይም ህገወጥ የህጻናት ዝውውርን ማስቀረት አልተቻለም። በደቡብ ሱዳን በኩል ያለው ድንበር ክፍት መሆን በክልሉ ያሉና እድሜያቸው ከ18 ዓመት በታች የሆኑ ህጻናትን በህገወጥ መልኩ ለመውሰድ አመቺ እንዳደረገው ገልጸው ባለሀብቶቹ ህጻናቱን በከብት የሚለውጡበት ሁኔታ መኖሩንም ድርጊቱን እንዳይቆም አድርጎታል። አኛ ብሔረሰብ ዞንን ጨምሮ ከተለያዩ አካባቢዎች በደቡብ ሱዳን ሙርሌ ብሔረሰብ ህጻናቱ እንደሚወሰዱ ተናግረዋል። ከጉዳዩ ጋር በተያያዘ ከተወሰዱት ውስጥ በቅርቡ ሶስት ህጻናትን ማስመለስ መቻሉን የገለጹት አቶ ኡቶም በሕይወት መኖራቸው ያልተረጋገጡ አራት ህጻናት እንዳሉ ተናግረዋል። ችግሩ በተለይም እንደ ዲማ ባሉ ወረዳዎች ላይ ጎልቶ እንደሚታይ አስተባባሪ በመግለጽ የህፃናቱን ተጋላጭነት ለመቀነስ በደቡብ ሱዳን ድንበር አካባቢ በሚገባ ትኩረት ሰጥቶም መስራት ይገባል ሲሉ አሳስበዋል። ሩሲያ እና ዩክሬን ተስማሙ። በሩሲያና ዩክሬን መካከል በኢስታንቡል በተካሄደ ሁለተኛው ዙር ቀጥተኛ የሰላም ድርድር መልካም ውጤት የታየበት መሆኑ ተገልጿል። በዚህ በኢስታንቡል በተካሄደው የሰላም ድርድር ተጨማሪ የጦር እስረኞችን ለመለዋወጥ በመስማማት ተጠናቋል። ከአንድ ሰዓት በላይ በፈጀው ውይይት ከሁለቱ ወገኖች የታመሙትና በከባድ የቆሰሉ የጦር እስረኞች እንዲሁም ከ25 ዓመት በታቸው የሆኑትን እስረኞች ለመለዋወጥ ተስማምተዋል። የዩክሬን ፕሬዝዳንት ቭላዲሚር ዘለንስኪ ሁለቱ ወገኖች እያንዳንዳቸው 1000 የጦር እስረኞችን ለመለዋወጥ ከስምምነት መደረሱን ተናግረዋል። ሁለቱም ወገኖች ተጨማሪ እስረኞችን በድርድሩ ለመለዋወጥ ብቻ ከስምምነት መድረሳቸው የተገለጸ ሲሆን ሶስት ዓመታት የዘለቀውን ጦርነት ማስቆም በሚቻልበት ሁኔታ ላይ ሳይስማሙ ድርድሩ ተቋጭቷል። የቱርክ ፕሬዝዳንት ረሲፕ ጠይብ ኤርዶጋን ፕሬዝዳንት ፑቲንን፣ ዘለንስኪንና ትራምፕን በአገሬ ለመገናኘት ሀሳቡ አለኝ ያሉ ሲሆን አክለውም የእኔ ፍላጎት ፑቲንን እና ዘለንስኪን በኢስታንቡል ወይም በአንካራ አንድ ላይ ማምጣት ነው ሲሉም ተናግረዋል።